ሁሉ ነው የሞተው አይደለ? አይ ለእኔ አይሞተም ወንጀል አንተ እስላም ነህ አረ ባይብል ላይ ራሱ ለማንም እንዳልሞታ ይናገራል አሳየህ እግዚአብሔር ምን ይላል መስል እናንተ ግን ልጅ አባቱን አጥያት ስለምን አይሸከምም ትላላችሁ? በደንብ ልጅ ፍርድንና ቅን ነገር ባደረገ ትእዛዚህን እናንተ ግን ልጅ አባቱን አጥያት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንን ባደረገ ጊዜ ትእዛዚህን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። እሺ ኃጢአት የምትሰራ ነፍስ እሷ ትሞታለች። ኦኬ ልጅ የአባቱን ኃጢአት አይሸከምም። እኛ ልጆች ነን፣ አዳም አባታችን ነው። የአባትና የአባታችን የአዳምን ኃጢአት አንሸከምም። አባት የልጁን ኃጢአት አይሸከምም። አየው የጻድቁ ጽድቅ በራሱ ላይ ይሆናል፣ ያ ኃጢአተኛው ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ፣ እዛዝንም ሁሉ ቢጠብቅ፣ ፍርድንና ቅንንም ነገር ቢያደርግ፣ ፈጽሞ በህይወትና ይኖራል እንጂ አይሞትም። ስለዚህ እኔ የአዳምን ኃጢአት ካልተሸከመ አዳም የእኔን ኃጢአት ካልተሸከመ ለእኔ ብሎ የሚመጣና የሚሞትልኝ ማንም የለም ማለት ነው። እሺ የአንቺ ሃይማኖት ምንድን ነው? ንገረኝ። የሃይማኖት ምንድን ነው አንተ? እኔማ ሙስሊም ነኝ የምትለኝ አንተ ሙስሊም ነው አይደለ? አባቴ ግን አሁን እያነበብክልኝ ያለው ምን መጻፍን ነው? ብሉ ኪዳን ነው አዲስ ኪዳን ነው? አይ ብሉ ኪዳን ቢሆን የእግዚአብሔር ህግ አይለወጥም። የእግዚአብሔር ህግ የሚለወጥ አይደለም። ብሉ ኪዳንና አዲስ ኪዳን ላይ የተሻሻለ ነገር አለ ከብሉይ ኪዳን ማለት ነው። ኢየሱስ ምን አለ መሰለህ ህግንና እኔ ህግን ልሽር አልመጣሁም ልፈጽም እንጂ አየው። ህግና የማን ዘሮች ነን ስሚኝ፣ እኛ አሁን ከአብርሃም በኋላ ያለን ፍጥረታት ነን። ይሄ ደግሞ የተጻፈው ከአብርሃም በኋላ ላሉት ፍጥረታት አዎ ኢየሱስ ግን እኮ እ እኔ አምላክ ነኝ ብሎ አንድም ቀን ሰብኮ እንደማያውቅ ታውቃለህ። አምላክ ነኝ አይደለም የአምላክ ልጅ ነው ኢየሱስ ክርስቶስ

ሁለተኛ ቆሮንቶስ ምዕራፍ አንድ ቁጥር ሁለት ላይ የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ነው። የኢየሱስ ክርስቶስ አምላክ አንድ በል። ሁለተኛ ልጨምርልህ፣ ዮሐንስ ወንጌል ምዕራፍ ሀያ ቁጥር አስራ ሰባት ገና ወደ አባቴ አላረግኩም አለ ኢየሱስ። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ የእናንተ አባቴ ነው አለ ወደ አምላኪና ወደ አምላካችሁ የእናንተ አምላክ እኔ አምላክ ነው። አየህ? አደርጋለሁ ብለሽ ንገሪያቸው። ስለዚህ ኢየሱስ አምላኩም አባቱም የነሱ አምላክ የሰ የነሱ አባት፣ ምን ትላለህ አሁን? እኔ እያሱ ነው ስሜ። ስሚኝ አንድ ነገር ደሞ ልንገርሽል። ማነው ስም? እያሱ በነገራችን ላይ እያሱ የሚለው ስም የሽዋ ነው በክራይስተኛው የሹዋ ማለት ደግሞ ኢየሱስ ማለት ነው። ሆን ብለው ነው የለወጡት። ጉድ ማየት ትፈልጋለህ? አረስተ ያሳየና አንዴ እሺ። አንተ በጣም ያነባልህ እኮ ሰላሳ አምስት ሰው አለ ታብታብ እያደረጋችሁ። ለምሳሌ ላይ ምን ቁጥር ሀያ ስምንት ላይ ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ እያሱ ይላል። አየው፣ እያሱ ነው ያስቀመጡት እዚህ ላይ ልብ አርግ። ግን አሁን እዚህ ላይ ስትሮንግ ነምበሩን ስትነካው ዕብራይስጥኛው ምን ይላል? ልብ አርግ። ሰን ኦፍ ኑን አለና ዘ ሰርቫንት ኦፍ፣ እሺ የታለ ሙሴ የታለቀው ጆሹዋ ሚለው ያው፣ ኤንድ ጆሹዋ ላይ አየው፣ ጆሹዋ ሚለውን ስትነካው የሹዋ ነው ሚለው፣ አየው ዮሹዋ ያ ዮሹዋ፣ ይሄ ደሞ ዮሹዋ ማለት እያሱ ማለት እንደሆነ አውቃለሁ። አረ ዮሹዋ ነው ይሄ፣ ዮሹዋ ዮሹዋ ደሞ የኢየሱስ ስም ነው። ይሄ የኢየሱስ ስም ነው። እሺ በኢብራይስጥ እኮ ነው የሚለው። ዮሹዋ በኢብራይስጠኛ ማለት ነው። አዎ ጆቫ ጆቫ፣ ሴቭድማ። ጆቫ ማለት ያህዌ ማለት ነው። ያህዌ አዳኝ ነው ማለት ነው። እግዚአብሔር አዳኝ ነው። ይሄ ደሞ የኢየሱስ ስም ነው። ስለዚህ አንደኛውን ነገር አወቀው አሁን እያሱ ብለው ሰው የኢየሱስን ስም እንዳትጠቀሙ አውቀው ሸወዷችሁ፣ እንጂ እያሱ የሚል ስም የለም። እያሱ ሳይሆን እያሱ ሳይሆን ኢየሱስ ነው ትክክለኛ ስም። አንተ እያሱ የሚል ስም የለም አልከኝ። አይደለም እኮ እያሱ ነው ትክክለኛው። እያሱ አይደለም እያሱ የሚል ስም እያሱ ደግሞ የሚባል መጽሐፍ ቅዱስ ላይ የሙሴ ከሙሴ በኋላ ህዝቡን ያሻገራል ነውና፣ ኮሱ ነው ያሳየው። ይሸወዷችሁ ሱ ነው አይደለም ወይ ገዙን ላሳይሽ፣ አሺ ሙሴ ሙሴ እዝቡን ያሻገረበት እንት ነው። ገዙን ላሳይ በቃሽ ያው ማን ይላል መሰለ ገዙ፣ ወይ ቤሉ ኢየሱስ ዘነዌ አለ። ይው ልባር ገዙ ነው፣ ወይ ቤሉ ኢየሱስ ዘነዌ ዘይቀውም ቅድሜሁ ለሙሴ ዘውእቱ ምናምን ይያለ የሙሴ አገልጋይ የነበረው የነዌ ልጅ ኢየሱስ ነው የሚለው፣ ኢያሱ አይደለም። ሁለተኛ እዚሁ ላይ ደግሞ ወይ ሌላ አሁን ይሄንን ካየ እንግዲህ እና በመጀመሪያ ቅድም ወዳየነው ነገር ከመመለስ በፊት አምላክ ከአንድ አምላክ ውጭ አለ ብለ ታምናለህ? ቀይ አምላክማ አንድ ነው። እኔ አንድ አምላክ እንዳለ አምናለሁ። አንድም ሶስትም ነው ብለህ ታምናለህ? አንድም ሶስትም ነው ብዬ። አምላክማስ አንድ ነው። አንድም ሶስትም ነው ብለህ ታምናለህ? አዎ፣ በአብ በወልድ በመንፈስ እኔ እንደዚህ በገስ አልመልስልህም። በነገራችን ላይ በይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አንድ አንድ ጥቅስ የለም። እኔ አብም ወልድም መንፈስ ቅዱስም አንድ ናቸው የለም እንደዚህ የሚል ነገር ባይብል ላይ። እኔ ዛሬ ለክርስቲያኖች ሁሉ ቻሌንጅ አቀርባለሁ። ይሄንን ጥቅሴ የሚያመጣልኝ ካለ ና ና፣ ቄስ አቡና ና ነኝ፣ እስቲ ያምጣልን። አቡ ቄስ አቡ ነኝ። ቆይ አንድ ከኛ ትንሽ የተሻለ ደግሞ ላቅርብልህ። እሺ ና በል። አቡ ሄደ ሄደ ተሽቆረ በመ ይኸው ለናንተ ብቻ አለ እኔ ጋር ሶስት መቶ ሰማንያ ሰው አለ ይስማ አብ ወልድ መንፈስ ቅዱስ አንድ ናቸው የሚል አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ባይብል ላይ ያመጣልኝ አንድ ሰው አንድ ሚሊዮን ብር እቀጣለሁ። አንድ ሚሊዮን ብር ወላሂ ባላ ስምዬ ነው የምናገረው። ምንድን አንድ ሚሊዮን ብር እቀጣለሁ ነው፣ አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የሚያሳየኝ አንድ ሰው ካለ ማለት ነው።